ኢንሻላ በዛሬው ትምህርታችን ደግሞ ተንዊን ምን ማለት ነው የሚለውን እናያለን። አብራችሁን ቆዩ። ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ተንዊን ማለት የፈተሓተይን የከስራተይን የደማተይን አጠቃላይ መጠሪያ ስማቸው ሲሆን ፈተሓተይን ማለት ደግሞ ከአንድ የአረበኛ ፊደል በላይ እንደምታዩት ሁለት የፈተሓ ምልክት ሲኖር ይህ ፈተሓተይን ይባላል ማለት ነው። እስኪ አብረን እናያቸው። በን ተን፣ ሰን፣ ጀን

ሀያ ስምንቱን የአረበኛ ፊደላት በፈተሓተይን አይተን ነበር። ኢንሻላ አሁን ደግሞ በእያንዳንዱ አንዳንድ ቃላትን መስረት አጀበን፣ ፉራተን፣ ራዲየተን፣ አሳሰን፣ ሲራጀን፣ ሷሊሃን፣ ሽዩኸን፣ ፊራረን፣ መፋዘን

ለበነን ኢላሃን ኩፍወን ሃኒአን ሃዲየን አዛበን ሶዋበን አሳሰን መፋዘን ሱባተን ፉራተን ሱዋአን ሲራጀን ሊባሰን ቢሳጦን ዒዛመን ፊራረን አበደን ዓበደን ሃረዶን ሃረበን ሰቢለን ወቢለን ወኪለን ፈተሓተይንን እንግዲህ ቁርአን ላይ በእንዲ አይነት መንገድ ማንበብ እንችላለን ማለት ነው። ስለነበረን ቆይታ አመሰግናለሁ።